ማርዬ ምን ልብላ ውዴ፣ ቶሎ በይጣት ልኝ። ወደ ፈጣሪ ገና ልጸልይ ነው፣ ቶሎ ቶሎ። ኧረ አቮካዶ የለኝም ጭራሽ። አቮካዶማ ቂጤ ነው የሚቀደደው። ምን ልብላ ውዴ። ዳይስ ግዴታ በእንትን መስጠት አይጠበቅባችሁም። ካሻፕ ቴፓን ዜን ምትሉ አለ ውዶቼ፣ በውስጥ አዋቂነት ይበላልኝ የምትሉ አንዳንድ ሰው። ጌታ ፍጣ አይወድም እኮ አንዳንድ ሰው በጣም ሰው የማይመቸው ወድ ያለው ሰው አለ፣ ሰዎች ምናምን አለ። ሰዎች ሁለቱ ማለት ሙዝና ማነው ማንጎና አንድ የማይፈልግ ሰዎች አሉ። ሰዎች አትጨናነቁ። ሌላ መንገድ አለ፣ ካሻፕ አለ፣ ዜብላ አለ፣ ፔፓል አለ። በሱ መላክ ትችላላችሁ። በፌስ ታይም ተደዋውለን መምራት እንችላለን። እኔና እናንተ ብቻ ውዶቼ፣ እኔና እናንተ ብቻ። ፔፓል ላይ፣ ካሻፕ ላይ፣ ዜብላ ላይ ላኩልኝ። እኔና እናንተ እንበላለን፣ ደስ እያላችሁ። እዚህ ላይ ግን ቤታዬ አብረን እንብላ፣ ከማህበረሰቡ ጋር ባህል ወግ ደንበኛ ስራ ነው፣ ይሄ ደንበኛ ስራ ነው። ማክዬ ማክዬ ማክዬ ማክዬ ማክዬ ለነገ ይዘጋጅ እንጂ ይሄ ስራ በቃ ግጥም አርገሽ ነገር እስኪ እስኪዴ ዛሬ ታምቡሬ እስኪቀደድ ድረስ እየገመጥኩኝ አንቺ ማኪ አንቺ ማለት የማትያዥ የማትጨበጪ ስትያዥ የምትጠሚ ማነስሽ ናት ውስጥሽ ብዙ ጥቅም ያለሽ ገልበጥ አድርጌ ልግመጥሽ በጎን ወላላ ስችላለን ይሉንም ማሽካ ለቤት ታዲያ ዘንድሮ አርገብጋቤኝ የለ አይኖ

ወደ መንጎል ወይ ወደ ፈጣሪ ለጸልይ አንድ ሁለት ደቂቃ ስትን ከፈጣሪ ጋር ላውራ። ማኪና ትእኮ ባለ ሞተር ወንድ ቤተሰብ ናት ሰማ ድፍት ታርጋገለኝም። እሷ ምንም ሁሉም ተሸጦልኛል። ያልተሸጠው ግን አፕሉ እስከ ዛሬ አልተነካም። በክፉ አይተውት ይሆን አላውቅም። ፈጣሪ ወይ ፒቹ አለ ድራገን ፍሩት አለ ሮማን አለ። እሱን የሚበላ ሰው ይምጣልኝ ውዴ ጭራሽ ፈጣሪ ውዴ እግዚአብሔር ይሄን ያባት ተሰማኝ። አለ ጸሎቴ ከፈጣሪ ጋር አለ። ስራ ሲመጣ ጥሪ ተቆዘልኩ። መድኃኒዓለም ሆዴ፣ እኔ እንዴት ታንክ አክሏል ውስጡ እንዴት በቃ። ፈጣሪ እኮ ይሰማል፣ ፈጣሪ እኮ ይሰማል። አንድ ሺህ ታወቀ ነው። አንድ ሙዝ ሙዝ ናት። አንድ ሺህ ውዴ፣ ሙሉ ሙዝ የሚያስበላኝ ቢመጣ አንድ ሺህ የሰጠ የስታር ፋሚሊ ነገር ነክ ቤተሰብ ስለሆንክ ትንሽ ልጨምር። ደንጥ የእንትና ቤተሰብ ነክ ይሄ ነበር አንድ ሺ ግን፣ ቤተሰብ ስለሆንክ ይኸው ጨምሬያለሁ፣ ይኸው ጨምሬያለሁ። ስታር ስላየሁ የሄርሜላ ቤተሰብ ስለሆንክ ለአንተ ብዬ ጨምሬያለሁ። ደገመ እንዴ? ደግሜ በላለሁ ኔሳ ደገምከው? አሁን ምርቀት ይሉን ቅድም ምርቀት። ያው ማን ነው እያስገደደኝ ቢያኔ አይ ፍሩት እንዳልጥለው ገንዘቤን የጣልኩ ላይ ይመስለኝ። ሙሉ ምን በለች እንዳለ ወይኔ ሰውዬ ሊጋለኝ ነው በሙዝ በጣም ነው እንደ ሙዝ የምትወደው ወንድሜ። የማክኝ እኮ በላው ሙዝና ማንጎ ሁለቱንም እኮ አለች። ውዴ በጣም ሁሉ ሙዝ የምትወደው አይ አምላክ አባት ገበያዬን በደንብ የሚዘጋ ደህና ነገር ስጠኝና አንድ ሁለት በልቼ ዝግት አድርጌ ገበያዬን ዱጣ ለዛሬ የሚዘጋ ሰው አን አንተ እኔን የምትሰማ አምላኪ ወይ ገበያዬ ዝግት ተመረ፣ አንድ ሙለት ተመረግ ደህና ነገር አምጣልኝ። እኔም ደከመኝ፣ መብላቱ መለመኑ። ከፈጣሪ ጋር አውርቻለሁ። ሁሉ ሞተር ሞተር በማህኪ እኮ ቤተሰብ ናት እኮ ሞተር ብላችሁ ልትሞቱ። እሷም አላለችኝ ውዴ እሷም አላለችኝ። አንበሳ አንበሳማ ከተሰጠኝ ከሁሉም አይነት ቁርጭ ቁርጭ እበላለሁ ውዴ። የዛን ጊዜ ቁርጭ ብለች ስራዬ በቃ፣ አጭበርባሪ ተብዬ ወጣ። ጊፍት ሰጠኝ፣ አልበላውም ግማሹን፣ አልጨረስኩትኝም አጭበርባሪ ተብዬ

ላዮን ላዩን ምትሉ ተናግሬያለሁ። ከሁሉ ላም ቆርጬ ነው የምበላው። ያንበሳው ጊዜ ከሁሉ ላም ቆርጬ እበላለሁ። ከአናናስም ከምንም ከምንም ቆራርጬ ከሁሉም አንዴ ነው የምበላው። ከዛ በተረፈ ግን ሌላ ምንም ነገር ወዲህ ውስጥ አገባ ስማሙ፣ አመመኝ። ኧረ በቃኛል። ጌታን ታመንኩኝ። በሽታ ውስጥ ነው ያለው። አንዴ ቆይ፣ ከጎረቤት ሀገር ከስተመር ከመጣ ተወጠረን።

ውጮች ገበያ ከነፊት የረሰቸው ስራ ላይ ነበርኩ። የጠር እንዴት ናችሁ? ስራ ላይ ነበርኩ። ደንበኞቼ በቃችሁ፣ ጋየት ደና እግዚአብሔር ይመስገን። ውዴ ስራ ላይ ነበርኩ እኮ በኋላ እፈልግሻለሁ። የምነግርሽ ነገር አለ ብቻሽን በቃ የአምስት ሁለት ሁለት ጋይስ፣ የአምስት ሁለት ሁለት እናንተ ቤት የሚገዛን ካለ ሙርቲ ቤት ሁላችሁ የአምስት ሁለት ሁለት ምገዙ ከሆነ እኔ በማዘን አንድ ቤቢ ትንሿ አምስት